እሺ፣ ምን ያላደረገኝ ነገር አለ? ማለት ኤዲቲንግ ተማር ያለኝ፣ ኤዲቲንግ ተምር ያለው፣ ካሜራ ሰራ ነበር፣ ፐርሰናል አሲስታንቱ ሆኜ አውቃለሁ። ቪዲዮ ኤዲቲንግ ተምር ያለው ያው በመጀመሪያ ሲጀምር ሸዋንግዛው እኔ እና እሱ ብቻ ስለነበሩ እኔ ስመጣ ስቀላቀላቸው፣ እሺ ኤዲቲንግ እንድማር ነበር የፈለገው እና ጀምርኩ ማለት ነው። ውስብስብ ያለ ነገር ነው ማለት አሁን እኔ ነኝ እንደዚህ አድርጌ የምገጣጥመው እንዴት ነው እንደዚህ ተገጣጥሞ ተቆራርጠው ምናምን እንደት ነው መጨረሻ የሆነው የሚለው ነገር በጣም ነበር ግራም ያጋባኝ። በዚያ ላይ በጣም ሩቅ ነበረ ሰፈር ጣፎ ተነስቼ ነበረ፣ ወደ ፈረንሳይ አካባቢ ነበር ትምህርት ቤቱ እዛ ሄጄ ነበር መማረው ሼሚዞ ነው እንጂ ለማቃረጡ ላይ ያሰብኳቸው ጊዜያቶች በጣም ብዙ ነበሩ። ቤት ስመጣ ሼ ቁጭ ብሎ የራሱን ኮሜዲ ኤዲት ሲያደርግ አየዋለው፣ ረጅም ሰዓት ማለት ነው። እና የሚመስለኝ ሳስበው ረጅም ሰዓት ከሱ ጋር ቁጭ ብዬ ያየሁት ነው ኤዲቲንግ እንድለም እንዲያደረገኝ ብዬ ነው የማስበው። እሱ የሚያስበኝ ትችላለች ምንም የሚያቅታት ነገር የለም፣ እና ቶሎ እንድችለው ነው የሚፈልገው ማለት ነው። ኤዲት ካደረግኩኝ ደግሞ በኋላ እሺ፣ የሚፈልገው ኤዲተር በቃ ጥርት ያለ ነገር የሚሰራ ለምሳሌ በኤዲቲንግ ትምህርቶች ላይ ጃምፕከት በአንድ ካሜራ የተቀረጸ ከሆነ አንዱን ካሜራ እንዴት አድርገን ነው በአንድ ካሜራ ብቻ የተቀረጸ ማናስ መስለው እሱን ያሳየን ነበረ። እንግዲህ ኤዲቲንጉን ከተማርኩኝና ና ሼም ስልጠናዎችን ከሰጠኝ በኋላ አንድ ማረሳው አንድ ቪዲዮ አለ መምህር ዶክተር ዘበነን ጀግና መፍጠር ላይ ሺ አቅርቧቸው ነበር እና የእሳቸውን ቪዲዮ አንድ ኤፒሶድ ለመስራት ምናልባት አራትና አምስት ቀን ሊፈጅብኝ ይችላል ብዬ አስባለሁ እና በጣም ሺ በፍጥነት ከማስረዳቱና አሪፍ ኤዲተር እንደሆን ስላደረገኝ አስታውሳለሁኝ የኤፒሶድ ዋንን አንድ ምሽት ነው የፈጀብኝ፣ እስከ ሌሊቱ ዘጠኝ ሰዓት አስር ሰዓት ጨረስኩት ማለት ነው። እና ሁሉም ቪዲዮ ኤዲት ተደርጎ አልቆ የሚለቀቅ ቪዲዮ ኤክስፖርት ተደርጎ ማለት ነው። እና አስታውሳለሁኝ ለመጀመሪያ ጊዜ ያንን ሳደርግ የተሰማኝ ስሜት በጣም ነበር ደስ የሚለው። ማስኬን አድርጌ መነጽር አድርጌ እንኳን መንገድ ላይ ያቁኛል፣ መምህር ዘበነ ምናምን ይሉኛል ማለት ነው። በምን እንደሆነ አላውቅም። አሁን እንግዲህ ያው እሺ፣ ትምህርት ቤቱን እንደጀመረ ታውቃላች፣ ማስተማር እንደጀመረ እና ትምህርት ቤቱ በጣም ነው የሚያምረው። አይታችሁት ከሆነ፣ በፊት ኤዲቲንግ ስማር አንድ ፒሲ ለአራት ነበር ምንማረ ነበር አራት ወይ ሶስት አካባቢ። እና ኤዲተር ስንሆን ደግሞ በጣም ደስ የሚለው ፓርት የሚያስተምርበት ክፍል አንድ ፒሲ ለአንድ ሰው ነው። ማዙን ይዛችሁ ነው የምትማሩት ማለት ነው። ያ ማለት አስተማሪው እዛ ጋር ሲያስተምር ይሄንን አድርጉ ሲል፣ እዛው እጃችን ላይ እየነካን ይሄንን ስሩ ሲል፣ እየሰራን ነው እንጂ ለምሳሌ ቆይ ከሌ ስራና ከዛ በኋላ እኔ እሰራለሁ።